ያው ቀደምቶች ናቸው እኮ ቲክቶክ ላይ እና በጣም የምትሰራቸው መልካም ስራዎች የምታብሷቸው ብዙም በውጭን በጣም እመለከታለሁ እና በጣም ነው ወዳችሁ፣ ሁለታችሁ ሃቢባንም ፊታውራሪ ሚሻንም በጣም በጣም በጣም እውነት በጣም ነው ወዳችሁ። እኛም እንወዳለን እናመሰግናለን። በጣም እጅግ በጣም እንወዳለን። ባለፈው ደግሞ ጌም ባታሸንፍ እኔና አቡዬ ልንመጣል ነበር። ኦሬዲ መንገድ ላይ ነበረን፣ ግን ስናየው አሸንፈል። ተመለስ ደምስ ሳይዋል እንትን እኮ ነው ልጁ ራሱ አፈጣጠሩ ለመሸነፍ የተፈጠረ ሰው በነገራችን ላይ ይመቸኛል ሶፊ በጣም መወደው ሰው ነው በጣም ደስ ይለኛል በጣም ቀለል ያለ ሰው ነው እኔ ቀለል ያለ ሰው በጣም ራሱ የሚያካብድ ሰው ይጨንቀኛል ቀለል ያለ ሰው ነው በጣም እና አረ ሶፊ፣ መቼ ነው የምንጫወተው ለሶስት ፈለጋዬ እኔን፣ አንተ ሀቢባ። አረ ተው ተው፣ እኔ አልችላችሁም። የሁለታችሁ በጣም ብዙ ጊዜ ተመልክቼ ያለው በጣም ዊርድ ዊርድ ነው። የሁለታችሁ በጣም ተባባት ከእናንተ ጋር መጋጠር። ለመጀመሪያ ጊዜ የሚፈራን ሰው አገኘን እና አትችለንም፣ አልቻልክም። አረ ደስ ባላ፣ ደስ ባላ

በቃ እኛ አምስት ሰዓት ጆይን ታደረገናለን። በቃ እውነት ጆይን አደርጋለሁ፣ ችግር የለውም። ይሄ ነገ አምስት ሰዓት። እሺ እኔ አንድ ነገር ማለት ፈልጋለሁ። በጣም ስነ ምግባርህን አደንቅልሃለሁ። ለሰዎች ያለህን ሪስፔክት በጣም አደንቃለሁ። እና የሰው ልጅ ማንነቱ የሚለካው ለሰው ባለው ክብር፣ ከአፉ በሚወጡት ቃላቶች ነው። እና በጣም ትሁት ነህ፣ በጣም ለሰው ክብር አለ ይህን ነገር አደንቅም ማለት ሳላደንቅ አግኝቼው ሳላደንቅ ባል ይሰማኛል። ነገር ልበልግ ከአንተ ባላቅም አንድ የገባችኝ ነገር ብትኖር ስፔሻሊ ሶሻል ሚዲያ ላይ እንደ መቆየቴ አንዳንድ በጣም ሀርድ ወርከር የሆኑ ሰዎች ዱላ ይበዛባችኋል ቲክቶክ ላይ እንዳየሁት ማለት ነው። እና ምንም አይነት ዱላ ቢበዛብህ ተጋፍጠ ብዙ ብዙ በቃ ቤተክርስቲያን የራቁ ወገኖቻችን እንደምትሰበስብልን ስፔሻሊ፣ ኦርቶዶክስ ነኝ፣ እሷ ሙስሊም ናት። በእኔ በኩል ባለሙሉ ተስፋ ነኝ። ፈለገዬ በርታ፣ በርታ። በጣም በርታ፣ በርታ፣ በርታ፣ በርታ በጣም ነው እንዳይጠልክ። እሺ ሚኪ፣ እሺ ሚኪም ሃቢባይም በጣም ነው የማመሰግነው። በጣም በጣም ነው የማወዳችሁ፣ እናንተ ነው የማወዳችሁ። የሆነ ያደረጋችሁልኝ ነገር ኑሮ ሳይሆን በቃ እንዲሁ በጣም እውነት ደሰትልኛላችሁ። እና ሶሻል ሚዲያ ላይ ሚኪ፣ እውነትህን ነው አንዳንዴ የሆኑ ነገሮችን ስትሰራ በተለይ የሆነ ነገር ላይ ሲሪየስ ሆነ አንድን ነገር ላይ አልመተስ ስትሰራ የሆኑ አካላት የሆነ ስያሜ ሊሰጡ ይፈልጋሉ። ወዳጅ የፓስተር ሶፊ አንድ ጊዜ ምን ዓይነት ተረት ሲተረት ሰሞት መሰለ የሆነች ጦጣ የአፕል ፍሬ አግኝታ ዛፍ ላይ ራቃት እና ዘላ ልትበላው እየሞከረች ዘላ ልትቀጥፍ እየሞከረች ደጋግማ ደጋግማ ብዝር አልደርስበት አለች እና መጨረሻ ላይ ምን ብትል ጥሩ ነው እንደውም አልበሰለም አለች። መጨረሻ ላይ ልክ ዘላ ዘላ ሲያቅታትእንዶ አልበሰለም ምናምን እና ብዙ ጊዜ አንተን አንተን ስራ ስትሰራ አንተን ዝቅ ማድረግ የሚፈልጉ አንተን ከበታች ማድረግ የሚፈልጉ አንተን አግጣጫ ሊሰጡ የሚሞክሩ ሰዎች ብለው ብለው ብለው አልችል ሲሉ እንደውም እንዲህ ነህ ማለታቸው አይቀርም። እና ያው ተረድችኋለሁ። ሶሻል ሚዲያ በጣም በጸሎት ደግሞ አግዙኝ

ለኛ ይሄ እግዚአብሔር ለኛ ይሄን ካራክተር እንደሰጠው ለ ለሱ ያን ካራክተር ሰጥቷቸዋል ብዬ ነው ማስበው እኔ በቃ ያ እዛ ላይ ናቸው ደረጃቸው እዛ ነው በቃ ገባሽ እነሱ ባይኖሩ እኮ እኛ አንገንም ነበር አዎ አንወጣም ነበር ባይኖሩ ጠላቶቻችን ፎቶዎችን ለጥፈው በየቦታው ስለኛ የሚያወሩ ሰዎች ባይኖሩ እኛ እንደዚህ አንገንም እኛ እንደዚህ አናድግም ለኛ ማደግ ለኛ ስም ማደግ እነሱ ናቸው ምክንያቶች ገባ ለምን ሰው ኔጌቲቭ ነገር ላይ ስለሚያተኩሩ ቁጭ ብሎ አንተን ላይቭን ከፍቶ ስለአንተ መልካም ነገር የሚያወራን ሰው ቪውን ብታየው በጣም ትንሽ ነው፣ ግን የሚሰድቡ ሰው ጋር ብታይ በሺዎች የሚቆጠር ነው። ሰው ኖርማሊ ኔጌቲቭ ነገር ይወዳል፣ ስድብ ይወዳል። እነሱ ባይሳደቡ ኖሮ እኛ ስማችን እንደዚህ ፌመስ ባልሆን ኖሮ። ስለዚህ እናመሰግናቸዋለን ስላፈመሱን፣ አሁን እናመሰግናቸዋለን

በጣም ይቅርት አድርጉልኝ። እሺ እኔ ተወዳጆች በጣም በጣም በጣም ስለሚወዱኝ የላኩልኝ ኢንቪቴሽን ካንሰል ማድረግ ስለማልችል ነው። በጣም ይቅርት አድርጉልኝ። ትምህርት ሰዓት ነበር። ግን የግድ እነሱም ማውራት ደግሞ አለብኝ። በጣም በነገራችን ላይ በጣም የሚወዷችሁን በጣም የሚያከብሯችሁን ሰዎች ጊዜ ሰጧቸው። እሺ በዚህ አጋጣሚ የኔ ተወዳጆች በተለይ እህቶች ዙሪያችሁ በጣም የምትወድሽ እህት፣ በጣም የምትወድሽ ጓደኛ፣ በጣም የምታከብርሽ ጓደኛ ካለችሽ አንቺ በተመሳሳይ በደንብ ጊዜ ስጫት። ወዳጅ ይልቅ አንተም እንደዛው በጣም የሚወድህ በጣም የሚያከብርህ የሚያስብል ወንድም ሲኖር አንተ በተመሳሳይ ጊዜ ሰጠው እና ያው ለዛ ነው እላችኋለሁ ምናምን ምናምን። ይቅርታ፣ ቪዲዮ ደግሞ ላሳያችሁ። ዛሬ የምናወረው ስለ ልሳን ነው እና ከፕሮቴስታንት ወንድሞቻችን ጋር ነው የምንወያየው። ሰው ልሳን ስድንባብ ነው ወይንስ የተገለጠ ቋንቋ ነው በሚል ነው ዛሬ የምናውረው። ስድንባብ ነው ስንል ፕሮቴስታንት የሆኑ ሰዎችን ለማንበሳጨት ለማናደድ የተጠቀመው ቃል ሳይሆን በአማርኛ የሰዋሰው ስርዓት እንደምታውቁት የፊደላት ስብስብ ሆነው ነገር ግን ምንም አይነት ትርጉም የማይሰጥ ነገር ምንም አይነት ትርጉም የማይሰጥ ነገር ምን ተብሎ ይጠራል? ስድንባብ ተብሎ ይጠራል። ለምሳሌ ቅድም እንዳልኳችሁ፣ ጸፑ፣ ጲጣ፣ ጨኝቁ የሚል ፊደልን ፊደላትን ፊደላትን ጽፎ አንድ ሰው ሊያነባቸው ቢሞክር ሊል የሚችለው ጸፑ፣ ጲጣ፣ ጨኝቁ ነው። አሁን እንዲህ አይነቱ ቃል ትርጉም አለው ወይ የለው? ያች የፊደላት ስብስብ ሆኖ ትርጉም ስለማይሰጥ ስድ ንባብ ተብሎ ይጠራል። የፊደላት ስብስብ ሆኖ ደግሞ ትርጉም ካለው ግን የተገለጠ ቋንቋ ይባላል። ሰው ዛሬ የምናወራው በዘ ዛሬ የምናወራው በዘ ርዕስ ነው። የተወሰኑ ቪዲዮችን እንመለከታለን። ሁሉ ጊዜ አምስት ፊደል ብቻ ከዛ በኋላ እንቀጥላለን። እሺ ህፃን ልጅ ታውቃላችሁ። ቤት ውስጥ ህፃን ልጅ ያውራ የሆነ ነገር ይላል፣ እሱ ባብሊንግ ይባላል። ለምሳሌ በለድ እሳን አይደለም፣ ባብሊንግ ይባላል።

ወይ ደግሞ ሁሉ ጊዜ አምስት ፊደል ብቻ የምታወራ ሁልጊዜ አምናም ካቻምናም ዘንድሮ የሆነች አምስት ፊደል እሷን እንድትረዝም አጃቢ ታስገባለህ። ሀሌሉያ አሁንም እሷ ትላለ፣ ሀሌሉያ አሁንም እሷ ትላለ። ሀሌሉያ ስንከታተልህ እሷን ብቻ ነው የምትለው። መጨረሻዋ ወይ ሳ ነው ብዙ ጊዜ ወይ ዳ ነው የምትለው። ኦኬ ሰው ዛሬ የምናወረው በዚህ ርዕስ ነው ማለት ነው። ያው ልሳን ባይዘዌ መጽሐፍ ቅዱሳዊ የሆነ ትምህርት ነው እንግዲህ ፕሮቴስታንቶች የተረዱበትና እየተጠቀሙበት ያለው መንገድ ግን ስህተት ነው ብለን እናምናለን። ባይዘዌ ቤተክርስቲያናችን በልሳን ቋንቋ ታገለግላለች፣ ትገለገላለች። የልሳን ቋንቋ የተጠቀመችበት ነው፣ የክርስቶስን ወንጌል እየሰበከችበትም ነው። ሰው ዛሬ ለፕሮቴስታንት እህት ወንድሞቻችን እድል እንሰጣለን በዚህ ዙሪያ በደንብ አድርገን እንኖራለን። ዛሬ በደንብ አድርገን እንዴ! ወንድማችን ወንድማችን እንደምን አለ? አይኔ ቅዱስ ሚካኤል። ጥሩ ነው። ያምርብሃል። አረ ያምርብሃል። ኦኬ፣ የኔ ተወዳጆች ለእናንተ ዕድል ንስጥ። ለፕሮቴስታንት እህት ወንድሞች በቃ እሺ፣ አንዳንድ ቁጥር ጻፉልኝ አንዳንድ ቁጥር ጻፉልኝ አስገባቸዋለሁ። እሺ ፕሮቴስታንት የሆናችሁ አሁን፣ ከይቅርታ ጋር ሰዓት ላለማርዘም በቃው ኦርቶዶክስ የሆናችሁ ሰዎች ፕሮቴስታንት ነን ብላችሁ አንዳንድ ቁጥር እንዳጽፉ ገና ከመግባታችሁ ኦርቶዶክስን ይቅርታ ካላችሁ ስለሆነ ታስወዳለሁ፣ እንዳትቀየምም። ምክንያቱም እኔም ሰዓቴን ተብሎ ተጠቀሚ መውጣት ፈልጋለሁ፣ ብዙ ሄድበት ቦታ ስላለ ማለት ነው እና ሰዓቱን እንደዛ አድርገን እንጠቀም። ኦርቶዶክስ የሆናችሁ ሰዎች ፕሮቴስታንት ነን ብላችሁ አንዳንድ ቁጥር እንዳጽፉልኝ ፕሮቴስታንት የሆኑትን ላስቀድም ከእነሱ ጋር እንወራለን። ባለፈው እኮ ለጌም ሁለት ነው፣ የሁሉም ሞደሬተሮች የስልጣን ያነሰውት። አሁን አስተካክላለሁ አስተካክላለሁ። እሺ፣ በጣም ይቅርታ አድርጉ አስተካክላለሁ። የሁላችሁንም እመልሳለሁ። በጣም ይቅርታ ኦኬ ፕሮቴስታንት የሆናችሁ ወንድሞች አንዳንድ ቁጥር ጻፉልኝ፣ አስገባቸዋለሁ። አስገባችኋሉ። እሺ አንዳንድ ቁጥር ጻፉልኝ። እሺ፣ እስከዛ ድረስ ያው ፕሮቴስታንት የሆናችሁ ሰዎች ካላችሁ አንዳንድ ቁጥር ጻፉልኝ፣ አስገባቸዋል ኦርቶዶክስ